ብዙና መጣቀመ ባዩ ወርዶ ግዶኩን ከተደሐልና መታሰቢያ እንደሆነ የተዘጋጀ ነው ይሄ ፕሮግራም። እናታችን በህይወት ያለች ታበራ ነበረ፣ መስቀሉ ትደገፍ ነበረ። በመስቀሉ የጀመረችውን ኑሮ እግዚአብሔር በፈቀደ ሰዓት ቀንቶላት ወደ እርሱ ተሰብስባለች። ባሳለፈቻቸው ግዛቶች ሁሉም የሰራቸው ስራ እንደዚህ ያበራ ነበር። ትውልድ ይህንን ተመልክተው ይህንን መታሰቢያ ምክንያት አድርጎ እግዚአብሔር በእናታችን በኩል አልፎ ስላበራሁ ብርሃን ለብዙዎች የወንጌል እውነት እንደረዱ ምክንያት የሆነችበትን በትክክል ሁሉም እንደረዳ የተደረገ ወይም የተዘጋጀ ዝግጅት ስለሆነ ሁሉም እንዲያውቅ ነው። ስለዚህ ወደ መዝሙር አገልግሎት ከመግባት በፊት እዚች ጋር የተዘጋጀ መታሰቢያ እንዲሆን የመጡት ቡኛ እንዲቆርሶ የተዘጋጀ ዳቦ አለ። ወንጌላዊ አደዋደን ወደዚህ ይጋብዛለሁ። እኔም በዚህ አለው እናታችን ቁሩ ወርም ወደ ትመጣለች፣ አብረን ይህንን ኩርሳ እናደርጋለን። እግዚአብሔር አክብረለን።